ተነጋ በሰላም ተነስታ ገላዋን ታጠበች ወዳጇን ጓደኛዋን ልታገኝ ቀጠሮ ይዛ ከቀጠሮ 30 ደቂቃ ቀደም ብላ ህይወቷ አለፈ። እንዴት የሚያስደነግጥና ልብ የሚሰብር ነገር ነው! የሚያውቋት ሁሉ ተጫዋችነትና ግራገርነቷን አጥብቀው ይመሰክሩላታል። ሰው ጠያቂ እጅግ ሁሉን ወዳጅና ከሁሉ ጋር ተግባብ እያሉም እንዲሁ ይናገሩላታል። ስለሷ በርካታ ኪነጥበባዊ ስራዎችን እየሰራች በኢትዮጵያውያን ዘንድ የምትታወቅና እንዲሁም አድናቂዎችንም ጭምር ማፍራት የቻለች አንጋፋ አርቲስት ናት። ከሰሞኑ በተለያዩ አጋጣሚዎች የተለያዩ የሞት ዜናዎችና አደጋዎች እየደረሱ እኛም እነዚህን ሁኔታዎች እየተከታተልን ስናደርሳችሁ ነበረ። ይሄኛው የሞት ዜና ግን በተለይ በኪነ ጥበብ ዓለም ውስጥ ያሉ ሰዎች ከፍተኛ የሆነ ሀዘንን የፈጠረ ሌላኛው ክስተት ሆኖ ተገኝቷል። አርቲስት ፍሬህይወት ባህሩ ሕይወቷ ማለፉ ተነግሯል። በርካቶችን ጥያቄ ውስጥ የከተተው ነገር ታዲያ አንጋፋው አርቲስት በትናንትናው ዕለት ደህና ነኝ እያለች አውርታ ዛሬ በድንገት ሕይወቷ ማለፉ ነው ለመሆኑ ምና ታዲያ ህልፈተ ሕይወቷን አስመልክቶ በርካታ የኪነጦብ ሰዎች፣ ጋዜጠኞችና የሚዲያ ሰዎች ሐዘናቸውን እየገለጹ ነው። ምን አይነት መልእክቶችን እያስተላለፉ ይገኛሉ እንመለከተዋለን፣ በዝርዝር እንነግራችኋለን። አርቲስቷ እስከዛሬ የሰራቻቸውን የኪነጦብ ሥራዎችንም እንዲሁ በጥቂቱ ለወደ እናንተ እናደርሳለን። ከዚህ በተጨማሪ አሁን የሞቷን ዜና አስመልክቶ ከግራም ከቀኝም እይወጡ ያሉ መረጃዎች ምን ይመስላሉ የሚለውን ልንዳስስ ተገናኘን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦቻችን ቻናላችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች የሚያቀርብ ሚዲያችን ነው። በዛሬው ዝግጅታችን የአርቲስት ፍሬህይወት ባህሩን ህልፈተ ህይወት አስመልክቶ የወጡ መረጃዎችን አሰባስበን እንዲህ ተገናኝተናል። ጌታቸው በላይ አብሬያችሁ ቆይታ አደርጋለሁ። በተለያየ ዓለም ጫፍ ሆናችሁ ቻናላችንን ስለምትከታተሉ እናመሰግናለን። ወደ ዝግጅቱ እንሻገር። ጎራ ስቱዲዮን ሰብስክራይብ አድርጉ። አርቲስት ፍሬህይወት ባህሩ በተለይ ሀገር ፍቅር ትያትር ቤት የሚመላለስና የሚያዘወትር ሰው በብዛት የሚያውቃት ናት። ከኪነ ጥበብ ስራዎቿ ባሻገር ማለቴ ነው። ሀገር ፍቅር ትያትር ቤት ውስጥ አጠፋም እዚያ ግቢ እጅጉን ሳቅና ጨዋታ እንዲሁም ሁካታ ከደመቀ ፍሬ ህይወት አለች ማለት ነው ይባልላታል። በርካታ የኪነ ጥበብ ሰዎች ጓደኞቿና ወዳጆቿ እንዲሁም የቅርብ ሰዎቿ ናቸው። በተለያዩ ማህበራዊ ህይወታቸው እጅግ ጠያቂና አብዘታም ስለ እነሱ የምትጨነቅ ደግና ሩህሩህ ስለ መሆኗም እንዲሁ ጓደኞቿ ይመሰክሩላታል። ከሶስት ዓመት በፊት ሕይወቱ ያለፈው አርቲስት ዘነቡ ገሰሰ ጋር ደግሞ የቅርብ ጓደኛሞች ነበሩ። የተለያዩ የኪነጥበብ ሥራዎችን አብረው ሠርቷል። በተለያዩ መድረኮችም ላይ እንዲሁ በተለያየ ጊዜ ሲደምቁ ኖረዋል። ፍሬ ህይወትም ከወጣትነት ዘመኗ አንስቶ በርካታ መድረኮች ላይ እንዲሁ የደመቀች ናት። ታዲያ አርቲስት ዘነቡ ገሰሰ ህይወቷ ባለፈ ጊዜ፣ በተለይ የቀብር ስነ ስርዓቷ በቡልቡላ መድኃኔ ዓለም ቤተ ክርስቲያን ሲከናወን፣ ፍሬ ህይወትም እጅግ ከፍተኛ ሐዘን ተሰምቷት የጓደኛዋን ህልፈት አስመልክቶ የነበረችበት ድባቴም የሚታወስ ነው። አሁን ደግሞ ተራዊሷ ሆነና እንዲህ ህይወቷ አለፈ ታዲያ። ፍሬ ያንችን ሞት ማመን አልቻልኩም ይለናል ቴዲ ካሳ በሐሳቡ ሲገልጸው፣ ድንገተኛ ዱብዳ ነው የሆነብኝ በማለትም ይገልጻል። ትናንት አውርተን ዛሬ ሞትሽን ስሰማ አምኝ መቀበል አልቻልኩም፣ ጓደኛ፣ እናት፣ ምስጢረኛ፣ እህት፣ መካሪ፣ የሥራ ጋር ብዙ ነገር የነሽ እያለም ቴዲ ካሳ ሐሳቡን ይቀጥላል። የተለያዩ የሬዲዮ ፕሮግራሞችን በማቅረብ የምናውቃት አለምነሽ ኩምሳም ወይኔ ፍርዬ፣ ሰብሳቢያችን፣ የመላኩ ቅዱስ ገብርኤል ወዳጅ ሰው በልቶ የሚጠግብ የማይመስልሽ፣ ምንገጠመሽ የኔ ፍልቅልቅ እያለች ሐዘኗን ትገልጻለች። አንጋፋው አርቲስት ፍሬህይወት ባህሩ አርፋለች ብላም ሐሳቧን አስቀምጣለች። ጎራ ስቱዲዮ ማህበራዊ፣ ወቅታዊ፣ አዝናኝና አስተማሪ ጉዳዮችን ይዞ ወደ እናንተ የሚያቀርብ ሚዲያ ነው። የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ የሀገር ፍቅር ቲያትርና የሁላችንም ድምቀት እንዲሁም ሳቂታዋ ጨዋ ታዋቂዋ አንጋፋ አርቲስት ፍሬህይወት ባህሩ በድንገት አርፋለች በማለት ሐዘኑን ያስቀምጠው ደግሞ በሀገር ፍቅር ቲያትር ቤት የሥራ ባልደረባዋ ሆኖ የሚሠራው አርቲስት ተስፉ ብርሃኑ ነው። እች ተወዳጅ አርቲስት በትናንትናው ዕለት ደህና ነኝ እያለች ውላ በሰላም ቆይታ፣ ዛሬ እንዲህ በድንገት ህይወቷ ማለፉ በርካቶችን አስደንግጧል። ቴዎድሮስ ተክል አረጋይ የፍሬ ሕይወትን አሟሟት እንዲህ ሲገልጸው ተመልክተናል። የመኖራችን ነገር መልኩ የሚታየው ሞት ጋ ይመስለኛል ይላል። ተወዳጇ ሳቅና ፈገግታ ከፊቷ የማይጠፋው መልካሟ አርቲስት ፍሬህይወት ባህሩ ዛሬ ጠዋት 3 ሰዓት ከ30 ላይ ነው በድንገት ያረፈችው፣ ይላል እጅግ አስገራሚውን አሟሟቷንም አስከትሎ ይገልጻል። ሰሞኑን ጉንፋን አሟታል። ይሁንና ትናንት አመሻሽ 4 ሰዓት ላይ ተደዋውለው ለዛሬ ምሳ ሰዓት ተገናኝተው ምሳ ሊበሉ ቀጠሮ ያዙ። ከነጋ በሰላም ተነስታ ገላዋን ታጠበች። የምትደውልበት ሰዓት ደረሰ ሰላሳ ደቂቃ ሲቀረው ግን ሕይወቱ አለፈ ይለናል ይኸው ቀጠሮም ሁሉም ነገር ቀርቶ ወዳጅ ዘመዷ ስርዓተ ቀብሯን ለማስፈጸም ደፋ ቀና እያሉ ነው። በዚህ አለመደነቅ እንዴት ይቻላል ይላል ቴዎድሮስ። አሁን ከደቂቃዎች በፊት ወደ አንድ ባንክ ኃላፊ ቢሮ ሄጄ ለመሳስወጣ ከሰዓት በኋላ ተመለስ ብሎኝ ወጥቻለሁ። በዚህ መሃል ነው የሰው ሕይወት የሚያልፈው ዛሬ ከሰዓት በኋላ በህይወት ወደዚህ ቢሮ ላልመለስ እምችላለሁ ወይም ይመጣል የተባለው ኃላፊም ላይመለስ ይችላል። ወደንም ጠላንም፣ አስታወስንም ረሳንም ህይወት እንዲናት እስቲ ይሁን። እህታለም ነፍስሽ በሰላም ትረፍ በማለት ሐዘኑን አስቀምጧል። አርቲስትና ኮሜዲያን ፍሬ ህይወት ባህሩ በድንገተኛ ህመም በዛሬው ዕለት ከዚህ ዓለም ድካም አረፈች ይለናል ያገኘ ነው መረጃም። የቀለጠው መንደር ፎርፌ፣ ረመጥ ነቃሽና በሀገር ፍቅር ቲያትር ቤት በተሰሩ በርካታ ቲያትሮች ላይ ተውናለች። ፍሬ ህይወት ፍሬ በሀገር ፍቅር ትያትር ቤት በውዝዋዜና ዳንስ ከተጠሩና ችሎታቸውም መድረክ ላይ ካሳዩ ከያንያን መካከል አንዷ እንደነበረችም ይነገርላታል። በርካታ ፊልሞችና የሙዚቃ ክሊፖች ላይም እንዲሁ ሰርታለች። እቺ ድንቅ አርቲስት ታዲያ በዚህ ዘርፈ ብዙ በሆነ ሙያዋ ሀገሯንና ወገኗን በተለያዩ መንገዶች ስታገለግል፣ ስታዝናና ዘመናትን የተሻገረች አንጋፋ ሰው ነበረች። ምን ይደረጋል፣ አሁን ግን ተሸነፈች፣ ህይወቷ አለፈ። ታዲያ ብዙዎችን ያስገረመው ትናንት ሰላም ነኝ ብላ አውርታ ዛሬ ህይወቷ ማለፉ ነው። ይህ አስደንጋጭ ክስተት ነው እያሉ ብዙሃን እየገለጹት ይገኛሉ። የሞቷ ምክንያት ተጣርቶ ትክክለኛው መረጃ እስኪወጣና ከቅርብ ጓደኞቿ እንዲሁም ከሌሎች የሕክምና ባለሙያዎች ጭምር የምናገኛቸውን መረጃዎች አጠናቅረን ዋናውንና የሞቷን ምክንያት ወደ እናንተ የምናደርስ መሆኑን በዚሁ አጋጣሚ ለመግለጽ እንወዳለን። በተለያየ የዓለም ጫፍ ሆናችሁ ቻናላችንን ስለምትከታተሉና ጎራ ስቱዲዮን ተቀዳሚ ምርጫ ስለምታደርጉ እጅግ አድርገን እናመሰግናችኋለን። ቻናላችን እንዲህ ያሉትን ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾች እያደረሰ የነበረና አሁንም እያቀረበላችሁ የሚገኝ ሚዲያችን ነው። በዛሬው ዝግጅታችንም የአርቲስት ፍሬህይወት ባህሩን ሕልፈተ ሕይወት አንስተን እስከዛሬ የሰራቻቸው የኪነ ጥበብ ስራዎችና በትናንትናው ዕለት የነበረው ውሏን፣ ዛሬ ደግሞ የተፈጠረውን ድንገተኛ ሞቷን እንዲህ ሁሉንም በዝርዝር ወደ እናንተ አቀረብን። የአርቲስቷን ሕይወት ፈጣሪ በሰላም ይቀበልላት የሚዲያችን ጸሎት ነው። ቤተሰቦቿን፣ ወዳጆቿን